ሰላም ጤና ይስጥልኝ ክቡራትና ክቡራን የሸጋወግ ቤተሰቦቻችን፣ እንደምን ሰነበታችሁ? እነሆ ዛሬ እናንተን ሊያዝናናና ሊያስተምር በሚችል መረጃ ወደ እናንተ መጥተናል። እነሆ ወደ ቀዳሚው እንግባም። የጉድ ቀን አይመሽም እንዲል ያገሬ ሰው የቲክቶክ ክሬቲቭ አዋርድ በሚል የሚካሄደው ወጣቶችን ለማበረታታት ያለመው መድረክ በበርካቶች ዘንድ ከበድ ያለ ፍክክርና ፍጥጫን ፈጥሯል። ለሶስተኛ ጊዜ ሊካሄድ እጩዎችን በተለያየ ዘርፍ ያቀረበው ቲክቶክ ክሬቲቭ አዋርድ በመጀመሪያ ዓመቱ ዝግጅት በርጠኒዮስ የተባለን መዝናኛ ዘርፍ ላይ የሚሰራ ወጣት እንደሸለመ የሚታወስ ሲሆን፣ ባሳለፍነው ዓመት ደግሞ በተመሳሳይ ዘርፍ ሌላ ኤላትሪክ የዓመቱ ምርጥ በሚል ረብጣ ገንዘብን ሸልሟል። ባሳለፍነው ዓመት የወለውን ቫይስን ጨምሮ ለበርካቶች ያልተጠበቁ ቲክቶከሮች ሽልማት ሰጥቶ ከበድ ያለ ነቀፌታ ሲገጥመ የነበረው ቲክቶክ ክሬቲቭ አዋርድ በዘንድሮ ዓመት ደግሞ ያልተጠበቀና ከባድ ፈተና ገጥሞታል። በቤስት ስፖርት ኢንፎርማቲቭ ዘርፍ አቢ ኢዩኤል እና ጎስት የተባሉ ሁለት ወጣቶች በተቀራራቢ ድምፅ እየመሩና በደጋፊዎቻቸው በኩል የቦታ ድጉ ቅስቀሳ እየተደረገላቸው ሲሆን በቤስት ስፖርት ኤንድ ፊትነስ ፎር ሄልዝ ኮንቴንት ዘርፍ ደግሞ ከባድ ጥልና ውዝግብ ውስጥ ገብተው የነበሩትና በቲክቶክ አካውንቶቻቸው በተለቀቁ ቪዲዮዎች ስድብ አዘል ቃል ሲመላለሱ የነበሩት አማዳና አዶናይ በአካል ተገናኝተው ጦታ ሲሰጣጡ መታየታቸው በብዙዎች ዘንድ ግርም ተፈጥሯል። በርካቶች በቅርቡ እርቅ የፈጸሙትን ሩሃማና ባለኩላሊቱ ሀብቴን በመጥቀስ ለሰዎች ስንል መጣላት የለብንም በሚል ሲቀልዱም ተስተውሏል። አስገራሚነቱ በቀጠለው በዚሁ የዘንድሮ ዓመት የቲክቶክ ክሬቲቭ አዋርድ ምርጫ በርካታ ቲክቶከሮች በራሳቸውና በደጋፊዎቻቸው በኩል የምረጡኝ ዘመቻን ያጧጧፉ ሲሆን የሁለቱ ተወዳጆች የምርጫ ጉዳይ ግን አነጋጋሪነቱ ቀጥሏል። ዩቲናስና ና አዶናይ ከዓመት በፊት በሀገረ ካናዳ መቀመጫውን አድርጎ ጎዳና ወጣው በሚል ብዙዎችንም ባራጭቶ የነበረውና የቲክቶክ አንበሳና ደቦል እየተምዘገዘገለት ወርዶ ከጎዳና ሕይወት እንደተላቀቀ ሲናገር የነበረው ከዛ ኋላም ወደ ሀገሩ በመግባት ሰግጥና ፈምስ በሚል በርካታ ወጣቶችን አስቂ ኮንቴንት ሲያሰራ የነበረው አዶናይ ብርሃነ የዘንድሮውን የቲክቶክ አዋርድ ሽልማት ለመውሰድ እየተቃረበ መስሎ ቢሰነብትም ከቀናት በፊት በሰይፉ ሾው ላይ ቀርባ የነበረችው ዩቲናስ ወይም ሀያት ነስር በአስገራሚ ፍጥነት የማሸነፍ እድሉን ጥያቄ ውስጥ ከታበታለች። ይህን ተከትሎም በቲክቶክ ከባዱ የምረጡ ቅስቀሳ እየተደረገ ሲሆን የሁለቱ ቲክቶከሮች መፋጠጥ ቀጥሏል። ቲክቶክ ክሪኤቲቭ አዋርድ በዘንድሮ ሁለት ለአንደኛው ተሸላሚ የመኪና ስጦታ ማዘጋጀቱን ማሳወቁን ተከትሎ መኪናዋን እንወስዳታለን ያሉ የአዶናይ ብርሃን ደጋፊዎች የቲክቶክ ምርጫው እየተጨረበረ ነው የሚል ጥያቄን ያነሱ ሲሆን የሀያትና አስር ቤተሰቦች በበኩላቸው ደግሞ ዩቲናስን ምረጡ በሚል በየሚዲያ አውታሮች ቅስቀሳ ሲያደርጉ ይስተዋላል። አዶናይ ብርሃነ ከወራት በፊት ዲቻ ቦይስ የሚል ስያሜ የተሰጣቸውን ወጣቶችን ከጎዳና አውጥቶ የተሻለ ሕይወት እንዲያኖር አድርጓል። ቆሎ በመሸጥ የሚተዳደረውን ነጻነትን የዘፈን ስራዋ እንድታቀርብ ወደ አዲስ አበባ ምቶ እያሰራት ይገኛል፣ የሚሉት የአዶናይ የማሸነፊያ ነጥቦች መሆናቸው ሲገለጽ ዩቱናስ ደግሞ በቲክቶክ አካውንቷ የምታቀርባቸው አስገራሚና ተወዳጅ አጫጭርና አስተማሪ ፊልሞች ስሙ አከፍሎ እንዲጠራ አድርጎላታል። በእነዚህ በሁለቱ ወጣቶች የቀጠለ ፍጥጫ አዶናይ ብርሃነ በከፍተኛ ድምፅ እየመራ ሲሆን፣ ሀያት ናስር ደግሞ በከፍተኛ ፍጥነት እየተከተለችው መሆኑን በቲክቶክ ክሬቲቭ አዋርድ ድምፅ መስጫ ዌብሳይት ላይ ገብተን ያገኘነው መረጃ ያመለክታል። በሌላ የሸጋ ወግ ፕሮግራማችን የምንዳስሰው ደግሞ ተስፋ የተባለ ግለሰብ መልክተኛውና ባላደራውን የተመለከተ ጽሑፍ አጋርቶናል። እንወስሙት። ብዙ ጊዜ ይህን መሰል ቪዲዮና ፖድካስት የማየት ልምድ የለኝም። ሆኖም ሰሞኑን በመልካም ድርጊታቸው የማደንቃቸው ባላደራውና መልክተኛውን በተመለከተ ፌስቡክ ላይ አንዳንድ ጽሑፎችን ሳይ እነሱም በተመለከተ የወጣውን ቪዲዮዎችን ገብቻ አየሁት። እነዚህ ልጆች ከቀናት በፊት የነበራቸውን ጥሩ ስም ለማግኘት ለዓመታት ደክመዋል። ይህ ታማኝነትና የሰው ፍቅር እንዲህ በቀላል የመጣ አልነበረም። ሆኖም ይህን ለመገንባት ዓመታትን የፈጀ የመልካም ስም ሲሸረሸር ቀናት አልፈጀም። ብዙ ሰው የተሳሳተውን ወሬ እንደሰማ ቆይ እስኪረጋገጥ ሳይል ነበር ከነበረው ከፍታ ሲወርዳቸው የፈጠነው ነው። ሆኖም ሐሰት ሁልጊዜ ሐሰት ነውና ሰውዬ የሰጡት የተሳሳተ መረጃ ዛሬ ሲጣራ የእነዚህ ወጣቶች ንጽህናም ለተጠራጠራቸው ሰው ግልጽ ሆነ። ግን የእውነት አምላክ ባይረዳቸውና የእውነት ተሸፍኖ ቢቀረስ እነዚህ ሰዎች ስማቸው ተሰብሮ ይቀር ነበር። አድርገው እንዳላደረጉ በመመስገን ፋንታ ውርደት ይከተላቸው ነበር። በእነዚህ ጥቂት ቀናት ያየነው ምልክት የዚሁ ነገር ነውና ይህ አይሆንም ብሎ መደምደም አይቻልም ነበር። መልእክተኛውም ሆነ ባላደረው በዚህ ክብረ ነክ ነገር ስማችሁ ተነስ እንኳን ያላችሁ ትግስት መልካምነታችሁን የሚያሳይ ነው። በዚህ ምክንያት ተስፋ ትቁረጡ። እነዚህን መልካም ሰዎች በክፉ ያነሳችሁን ቢቻል ይቅርታ ጠይቋቸው። ይቅርታ መጠየቅ የጎበዝ ሰው ተግባር ነው ሲል ሁለቱን ወጣቶች የተመለከተ ጽሁፍ አጋርቷል። ነሆኛም ወደን አጋርተናቸዋል። ቤተሰቦቻችን የዛሬው የሸገ ወግ የሸገ ወግ መሰናዷችን በዚሁ ተጠናቋል። በሌላ የሸገ ወግ ፕሮግራም ላይ እስክንገናኝ ድረስ ሰላም ሰንብቱ።